ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ። አቀራም። ክርስቲያኖቹን አላህ ያጥፋቸው? እንዴት ክርስቲያኖቹን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለኸው። አንብበው፣ አላህ ያጥፋቸው ይላል። ያው እኮ አንብበው፣ አላህ ያጥፋቸው የሚሆን አሳየው። አላየው መሰለኝ። ክርስቲያኖች ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁራን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለ። መልሰ ግን ጨዋጨዋ ትጫወታለ። ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለ? ፍለው አድርጉኝ። አምስት አምሳ አንድ ወይም ሶስት ሃያ ስምንትን ክፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለ ወይ? አየህ፣ አይችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም በፍጹም ማለት ነው። ቆሻሻ ናቸው። ዘጠኛ ስምንትም መመልከት ይቻላል። እርኩሶች ነው የሚለው፣ እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚጋ እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላመፀኞችን ሕዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከአስር ውስጥ አንደኛው ብቻ ከሆነ ሙስሊም ሰላም ሰላም፣ ምርቶችዬ እንዲናችሁ ሁሉ ሸጋ ሁሉ ጠይብ ከኔ ጋር ቀምጠን ነው እንዲናችሁ። ሎንግ ታይም ከስንት ጊዜ በኋላ ተገናኝ ነው ማለት ነው እንዴ እኒሳምርይ፣ እንኳን ደና መጣሽ እያልኩኝ ዛሬ ትንሽ ነገር መናገር ነው የምፈልገው። ለምን ዛሬ የራሽያው ፕሬዚዳንት ፑቲን የሰጠውን መግለጫ አቡበክርን፣ ኡስታዝ አቡበክርን ማስጠንቀቁንና እንዲሁም ደግሞ የአብይ አህመድ መልስ ነው የሚጠበቅ ያለው። በዚህ ነገር ምንድን ነው የተፈጠረው? ምንድን ነው ያልገባን ነገር? ለምንድን ነው እንደዚህ አይነት ነገር የተፈጠረው? በሚለው አንዳንድ ነገር ማለት ፈልጋለሁ። ሁሉንም መረጃዎችን ይዤላችሁ መጥቻለሁ። ስለዚህ ይሄ ነገር የት እየሄደ ነው፣ የት እያመራ ነው፣ የት እየተጓዝ ነው የሚለውን ነገር ሁላችን ማሰብ እንድንሰጥበት ፈልጋለሁ። በነፃነት ማለት ነው። እንኳን ደህና መጣችሁ እያለሁ ሳምሪየ መልካም ብያለሁ። እንዲሁም ደግሞ ሙታ የዌልካም ብያለሁ እንኳን ደህና መጣሽ ምንድነው ምንድነው ምንድነው እየተፈጠረ ያለው ዛሬ እንግዲህ ፑቲን የሰጠው በጣም በጣም የሚያስጨንቅ ነገር ነው እና አብይ አህመድ ራሱ ግራ የተጋባበት ነገር ነው ይህን ነገር ደግሞ በማስረጃ ነው ይዤላቸው የመጣሁት ምንድነው እየተካሄደ ያለው ምንድነው እንደዚህ እምነት ላይ መጠቀም እምነትን ለጥቅም ለላይክ እና ለሰብስክራይብ ለፎሎውም ማዋል ምን የሚሉት ነው እንደዚህ ነገሮችን ማውገዝ ይኖርብናል መጀመሪያ ሰው መሆናችን መዳስስ በሚለው ነገር እየተናገረው ነገር ይሄ እምነት ነው። እምነት ላይ ደግሞ እንግዲህ ሁሉም ሰው ህይወቱን የሚሰጥበት ነገር ስለሆነ ሁላችሁም እስኪሰከን ባለ ነገር አስቡበት ለማለት ፈልጋለሁ። ዛሬ አነጋጋሪ ነገር ነው። ይህ ነገር እያመራ ነው። ይገደል፣ ይፈረጥ፣ ይቆረጥ፣ በአደባባይ ይሰቀል የሚሉ ብዙዎች አሉ። ይሄን ነገር ከሀገር ውጭ ሆነ እየወጣ አንተ ይገደል ይቆረጥ የምትለው የሚኖሩት ወይም ደግሞ ከዚህ በፊት ኡስታዝ አቡበከር ታስታውስታላችሁ። የምንወደው የምናከብረውን እንግዲህ የስልምና እምነት እንግዲህ የምታስታውሱ ከሆነ ከሁለት ዓመት በፊት መሰለኝ አይደል አንዋር መስጊድን አስደፍሮ ወታደር አስገብቶ ስንት ኡስታዞችን ስንት ቁርአን የሚቀሩ ልጆችን ያስገድለው። ይህ ሰውዬው በሰጠው መግለጫ ዓለም መነጋገር ያድርጎታል ማለት ነው። ስለዚህ ይሄን ሰውዬ አሳልፈን መስጠት ያለብን እኛው እራሳችን ነን። እሱ ባመጣው መግለጫ ነው ይህ ሁሉ መበጥበጥ የመጣው። ይሄ ልጅ እፎይ የሚባለው ቁርአን ላይ ያለውን ነገር ያነበበው። ሌሎቻችሁ እንደፈለጋችሁ እየተናገራችሁ እያነጻጸራችሁ ብዙ ብዙ ብዙ ነገር ስትር ቆይታችኋል። አሁን ግን ሆዳም የሆነ ተሰባስቦ አሁንም ነገሮችን ለላይክ ማግኛ እየተጠቀሙበት ስላለው ነገር መናገር ፈልጋለሁ። ይሄ ነገር ከኔ ከራሴ ይጀምራል ማለት ነው። ማንም ሰው በእምነቱ አይደራደርም። ስለዚህ ሁላችሁም ሰከን በሚል ብታዳምጡት ጥሩ ነው። ላለው የተጻፈው ማንበብ ወንጀል አይደለም። ይሄም ደግሞ አሁን ቴክኖሎጂ ተራቆ ድሮ ቁራን ወይም ደግሞ አረበኛ የማያነቡ ብዙዎች አሉ። ይሄን ነገር በቴክኖሎጂ በሰለጠነበት ዓለም ላይ እየተቀየረ በተለያዩ ቋንቋ እየተቀየረ ወይም ደግሞ እየተተረጎመ ሁሉም ሰው እየተገነዘበው ባለው የትርጓሚ ጥያቄ በሚቀርብበት ሰዓት ብዙዎቻችሁን ያበሳጨ፣ ብዙዎቻችሁን ያነጋገረ፣ ብዙዎቻችሁን ያናደዳል። ይህን ነገር ሰከን ባለ ነገር ብታስቡት ጥሩ ነው። በተለይ ከሀገር ውጭ ያላችሁ ሰዎች ይኑሩበት፣ ሀገር ላይ ያሉት ሰዎች ይኑሩበት። አትረብሹ። ማንም እየመጣ የሚዘልበት አይደለም። ማንም እየመጣ እምነት ላይ የሚፈነጭበት አይደለም። ስለዚህ ብታርፉ ጥሩ ነው ለማለት ነው። እንግዲህ እኔ የምጠብቀው የአብይ አህመድን ምላሽ ነው። ይሄ ምላሽ ምንድን ነው? ኡስታዝ አቡበከር አሳልፎ ይሰጠዋል ወይ ነው። ከዚህ በፊት እሱና ዳንኤል ክብረት ያደረጉትን አሳያታችኋል። ስንት መስጊድ ተቃጥሏል። ስንት ቤተክርስቲያን አስቀጥለዋል። እነሱ ስንት ንብረትን የእምነትን ንብረት እንዳለ አሳልፎ እንደሰጡ ስንት ነገር ነው የተደረገው፣ አይታችኋል። ስንት ቤተክርስቲያን ተቃጥሏል፣ ስንት መስጊድ ተቃጥሏል። ስለዚህ ዛሬም አሁንም ይሄን ነገር እያካሄዱት ነው ያሉት። ስለዚህ ልትነቁ ይገባል ማለት ነው። ስለዚህ ይሄን ሰውዬ አሳልፎ መስጠት የግድ ይላል ማለት ነው። ኡስታዝ አቡበከር አሳልፎ መሰጠት ያለበት አይሁዳ ነው እሱ። ይሄ ፈጣሪ የሌለው አላን የማያከብር ኡስታዝ የሚለውን ስንት ማን እንደሰጠው የማይታወቅ ሰው ነው። ይሄ ለእስልምና ለእምነት ጸር የሆነ እሱና ዲያቆን ዳንኤል ክብረት ናቸው ሀገሪቱን እየበጠበጡ ያሉት። ስለዚህ ፑቲን ደግሞ አንዴ ከተናገረ መመለስ የለበትም። ማንም እምነት ላይ አንድን የእምነት አንድን ሰው አይወክልም። እምነት የእስልምና እምነት በዓለም ላይ በብዙ ዓለማችን ላይ ያለ ነገር ነው በብዙ ዓለም ላይ የሚከተሉት ህዝብ ብዙ ነው። እንዲሁም ደግሞ የኦርቶዶክስ እምነት ልክ እንደዛው። ስለዚህ ተከባብሮ ተፈቃቅሮ መኖርን የሚያክለው ነገር የለም። እፎ ይሰቀል አንድ እፎ የተሰቀለ ወይ አንድ እፎ የተገደለ ማለት ሌላ አስር ኡስታዞች ተገደሉ ማለት ነው። ስለዚህ የምተቻችሉ ማለፉን ማወቅ እፈልጋለሁ። ይህን ነገር ማለት የምፈልገው የምታሽቃብጡና እኔ የማመጣላችሁ ብዙ ቪዲዮዎች አሉ። ዛሬ ተመልሼ መጥቻለሁ። ከዚህ በኋላ ሚዲያው ላይ አለው ማንም እየወጣ የሚፈነጫል። ሌላው ደግሞ ከሀገር የወጣችሁ ዋይፋይ ተጠቅማችሁ ወይም ደግሞ አረቢያን መረስ የምትኖሩ ያላችሁት ማለት ነው። አረብ ለአረብ ሀገር ያሉትን እንደዚህ ይገደሉ ምናምን ብለሽ የሰጠችው አንድ የመዳብ ቅመም አለች። በአረበኛ ተርጉመች ሱንም ቪዲዮዎችን አመጣለሁ። ይሄ ቪዲዮ ማለት እጅግ በጣም የሚያሳዝን ወሎ ስቴጅ፣ ጎንደር ስቴጅ፣ የትም ቦታ ባር፣ የትም አለም ላይ ስቴጅ ተሻችሎ የኖረ ህዝብን ማጋጨብ፣ ማጣላት እጅግ በጣም ያስጠላል ማለት ነው። አረብ ሀገር ላይ አንድ የኦርቶዶክስ እምነት ብትገኝ አውሮፓ ውስጥ አስር ይሞታል። ስለዚህ አርፋችሁን ብንቀመጥ ጥሩ ይመስለኛል ማለት ነው ማንም የምታሽቃብጡ ይህንን እችን ትንሿን ቪዲዮ እየቆረጣችሁ እያመጣችሁ ጥላቻ እንዲዘራብን በኮሜንት መጥፎ መጥፎ ነገር እንድንጽ የምታደርጉ ሰዎች ብትንጠነቀቁ ጥሩ ነው። ነገ ተመልሰሽ አገርሽ ትገቢያለች። ባለሽበት እንደዚህ አራት መቶ ሺህ ብር እከፍላለሁ፣ ሶስት መቶ ሺህ ብር እኔ አቡበከር ኡስታዝ አቡበከርን አሳልፎ ለሰጠ አምስት መቶ ሺህ ብር እሰጣለሁ የሚል ይሄ የሆነ ጥላቻን የሚዘራብን እስኪ ውረድ ብላችሁ ወደ ሰሜኑ የሀገራችን ክፍል ተጋብተው ተዋልደው አብረው የኖሩ ናቸው። አትረብሹ ነው። እኛ ሰላም ነን። እንኖርበት ይሄ የተጻፈውን በትርጉም የሚናገረውን ነገር እናንተ መናገር ካለባችሁ እውነቱን አውጥታችሁ ስንት አመት ሙሉ አይደለ እንዲህ የኦርቶዶክስ እምነትን እያመጣችሁ እንደዚህ ያለ እንደዚህ ያለ የመጽሐፍ ቅዱስ አሉ በተለይ ብዙዎች አሉ። ዛሬ ቴክኖሎጂ ተራቆ ቁርአን አረበኛን በአማረኛ ወይም በእንግሊዝኛ ተተርጉሞ ወይም ደግሞ አሁን የዘመኑ የአይፎን ስለሆነ ተተርጉሞ ስለታወቀ መጥፎ ሁሉም እምነት ላይ መጥፎ ነገር አለ፣ ጥሩ ነገር አለ። ያላወቃችሁት እንድታውቁ እንጂ እንድትና ያጠፋ ይችላል። ልጁ ትክክል ሊሆን ይችላል። የተጻፈውን ተርጉሞ አላቀረበም። ይሄ ይሰቀል፣ በአደባባይ ይውጣ። ይሄ ማለት ምን የሚሉት ነው? ፎሎወርድ እና እንደዚህ ላይክ እና ሰብስክራይብ ማግኘት በእምነት ላይ ስለዚህ ምን ያሰምንበት እያሰብንበት ማለት ነው። ማንም ቢሆን ምንም ይሄ ነገር ከኛ ሀገር ወጥቶ አውሮፓ ውስጥ መግለጫ እስከሚሰጥበት ያደረሰው ምን ብንሰራ ነው? ለምንድን ነው እርስ በራሳችን ማንከባበረው? ጭራሽ እህትሽን አረብ ሀገር ልስራ የወጣችሁ ትችል አሳልፍሽ ለመዳቦች በጥርጉም የሰጠችው ማታ ላይ ለቅላችኋል። የላችሁ እመጣለሁ ልጅቷን እራሱ አሳልፋችሁ መስጠት አለባቸው። የትኛው እምነት ተከታይ ትሆን ተከባብረው መኖር የሚያክል ነገር የለም። አወቅን አወቅን ይህ ሰብስክራይብ በዛ ፎሎወርድ በዛ ታዋቂን እያላችሁ እየመጣችሁ ዝም ብላችሁ ለሀጫችሁ ምትዘረግፉ ያላችሁ ማለት ነው ማንም አይመለከቱ ማንም አይሰማችሁ ይሄ ሰው ያደረገው ነገር የተጻፈን ነገር ነው አውጥቶ ያነበበ ትርጉም ትል ቁርአን ላይ መጽሐፍ ቅዱስ ላይም ስተት ሊኖር ይችላል የምንረዳበት መንገድ እንጂ ስተት ያለው ቁርአኑ ወይም መጽሐፍ ቅዱሶ ስተት ኑሮት አደለ ስለዚህ ማወቅ ያለባችሁ ወንድማችሁን አሳልፋችሁ ሰጣችሁ፣ ወይም ደግሞ ይገደል ብላችሁ የምታጨበጭው አንድ የዚህ የኦርቶዶክስ እምነት ተከታይ የሆነ ይገደል፣ ይጨፈር፣ እንደዚህ ይቆረጥ የምትይ ማለት ነው። ነገ የሚተካውስ ምን ሊሆን ይችላል የሚለው ማሰብ አለባችሁ። ስለዚህ ለፑቲንም መግለጫውን ሰምታችሁ አስተያየት ሀሳብ አስተያየት እንዲሰጡበት እፈልጋለሁ ሁላችሁም ማለት ነው። ለዚህ ነው እኔም ብቅ ያልኩት ማለት ነው። ከዚህ በፊት የተደረገው ነገር ሆኗል ከዚህ በኋላ የምትመጡ እየመጣችሁ ይሄ ታምኔት ይመርልኝ ሰው እንዲመጣ ቪው እንዳገኝ ወይም ደግሞ ይህን ቪዲዮ ካቀረብኩት ቆርጬ ካቀረብኩት ብዙ ሰው ያየዋል እያላችሁ የምትግማሙ ሆዳሞች ማለት ነው። እስኪ ሰርታችሁ ይሄ የዩቲዩብ ወይም የሶሻል ሚዲያ ያጠፋልሻል እንጂ ወይም ያጠፋል እንጂ ምንም አይነት ጠቀሜታ የለው እምነታችን ወደነውና ክብረን ውስጥ ከአያቶች ከቅድመ ቅምቅም አያቶቻችን ተረክበን አልበይ ነው ነው ተሻችለን ተዋደን አንዋር መስጊድ እና አራጉል የምታስታውሱ ካላችሁ ከሀገር ስትወጡ የምትረሱት ነገር አለ። ኢትዮጵያ ምድር ምን ማለት እንደሆነ ከሀገር ዋይፋይ ስታገኙ ወጣችሁ ወይም ደግሞ ስልክ እጃችሁ ላይ ስታገኙ የምታወሩት የምትጽፉት የምትለጥፉትን የማታውቁ ሶሻል ሚዲያ ምን እንደሆነ የማታውቁ ብዙ ብዙ ብዙ ብዙ ያልተማራችሁ ዥልጦች አላችሁ። ከእኔ ከራሴ ጀምር የምትናገሩ ሁኖ መያዝ እና መንጠልጠል በአደባባይ ያለባቸው ስለ እምነት ማገባቸውን አንድ የእስልምና እምነት ተከታይ መስበክም መናገርም ያለበት ስለ እምነቱ እንጂ ስለ ኦርቶዶክስ እምነት አይደለም። የኦርቶዶክስ እምነት ተከታይም ሆነ የኦርቶዶክስ እምነት አማኝ ከሆነ ያ ሰው መናገር ያለበት ስለ ራሱ እምነት እንጂ ስለ ሰው እምነት አያገባው። ይሄ እንደዚህ ያለ እሱ መላሽ ሰጠ። ይሄ እንደዚህ ያለ አደባባይ ሰላማዊ ሰልፍ ወጣ አንድ ነገር ይደረግና ብዙዎቹ ተቆጥተዋል። ብዙዎቹ ብዙ ነገር ለማድረግ ተዘጋጅተዋል። ይሄ ነገር ልክ ያለፈ ይመስለኛል። በእኛ ሀገር ፑቲን ማዘዝ የለበትም፣ ግን የኦርቶዶክስ እምነት ተከታይ ስለሆነ የተናገረው ወይም ደግሞ ይሄ ኡስታዝ አቡበከር የተባለው የምታስታውሱ ከሆነ ከዚህ በፊት ከሁለት ዓመት በፊት ምንድን ነው ያደረገው? አንዋር መስጊድ ተደፍሮ የማያውቀውን ወታደር እና ፖሊስ አስልኮ ስንት ኡስታዞች ስንት ቁርአን የሚቀሩትን አድር እንዲያስገድለው ያኔ ለምን አልጨዋችሁም? ለምን ይያዝ ይገደል ይንጠልጠላል አላችሁም? ዛሬ ግን በትርጉም የተናገረው ልጅ ሌላ ነገር ታደርገ አንድ ይሄ ልጅ ቢገደል ሌላ ኡስታዞች ይገደላሉ፣ ወይም አረብ ሀገር ያለችው እህትሽ ወይም አንድ መስቀል አድራጊ ወይም የኦርቶዶክስ እምነት ተከታዮ በመዳም ቤት ያለችው ትያዝ ትገደል ስት ነበር አለ። አረበኛውን ትርጉሙ እንለቅላቸዋለ፣ ቪዲዮን ማለት ነው። እቺ ልጅ ወይም አንድ እህታችን ተገደለች ማለት አውሮፓም ሆነ ሌላ ካናዳም ሆነ ማንም ሆነም ሌላ ጥፋት ሊጠፋ ነው። አንድ ሲሞት ሁለት ይገደላል ማለት ነው። ስለዚህ የክርስቲያን እምነት ተከታይ የሆናችሁ የኦርቶዶክስ እምነት ተከታይ ማንኛውም እምነት ተከታይ እባካችሁ ተቻችሎ ማለፍን የሚያክል ነገር የለውም ትግስት አርቁ። እዚህ ልጅ ጥፋቱ ምንድን ነው? የተጻፈ አነበበ፣ ተረጎመ፣ ቁራ ላይ የተጻፈውን ተረጎመ። ስንቶች ናችሁ እስከ የመጀመሪያ ጊዜ ነው አይደል ንጽጽር ላይ የወጣ ይሄ ልጅ ስንት ዓመት አይደል እንደፈለጋችሁ ለምሳሌ ች ልጅ ማነች ጥቁር ልጅ ስንት ጊዜ ነው የምትናገረ ብዙዎቻችሁ መሸቀያ አላደረጋችሁትም፣ ማሾፊያ መዘለጫ አላደረጋችሁትም የኦርቶዶክስ እምነትን። ስለዚህ እንድንናገር መጥፎ ነገር እንድን መናገር ካለባችሁ የእስልምና እምነት ተከታዮች ስለ እምነት የሚናገሩ ሰዎች ልታስቆሙ ይገባል፣ አሳልፋችሁ ልትሰጡ ይገባል። እነሱን ለጥፋችሁ ወይም እነሱን ልታስቆሟቸው፣ እነሱን ሪፖርት ልታደርጓቸው፣ ልታደርጉባቸው ይገባል እንጂ የኦርቶዶክስ እምነትን ማንቋሸሽ ማለት የእስልምና እምነት ማንቋሸሽ የእስልምና እምነት ማንቋሸሽ ማለት የኦርቶዶክስ እምነት ማንቋሸሽ ማለት ነው። ስለዚህ ተሻችለን እንኖራለን። በእኛ በማናቀው ባልገባን፣ ገና ስልክ እጃችን ላይ ገዛን ብለን የምንናገረው እንወቅበት ማለት እፈልጋለሁ። ከዚህ ውጭ ምንም ማለት አልፈልግም። እየተሻሻለን መኖር ካለብን ይችላል። አይ አይሆንም ከተባለ ቃላለ መሰዳደቡ ወጡ። ሙልጭ አርጌ ሰዱሻለሁ። ሙልጭ አርጌ አጣጥለዋል። ሙልጭ አርጌ አሳልፌ ይሰጣለ ማንንም ከራሴ በላይ ጓደኛዬን ብሩኬ እንደዚህ ነው እንዳታሳብ ምናምን የምትሉ ይሄ ጓደኛዬን ሌላ ነገር ነው የሚያኖረኝ እምነት ማንም ማያኖረኝ ከሱ በላይ የለም ማንም ሰው። አላህ እንደሚያኖርሽ፣ እኔ ደግሞ ፈጣሪ ጌታችን መዳንታችን የሱስ ክርስቶስ እኔን የሚያኖረኝ እስከዚህ ሰዓት ያኖረኝ እሱ ስለሆነ ማለት ነው። ስለዚህ ጓደኛዬን እንደዚህ አብረን አሳልፈናል። የሌለሆነ ይሄ ሌላ ነገር ነው። አንቺ እዛ ጋር መጥፎ የሚሰራውን ካላወገሽ ወይም ካላወገስ እኔም ደግሞ መጥፎ ነገር አዋለሁ፣ መጥፎ ነገር እናገራለሁ። ተከባብሮ ያልሆነ ይሁን ሰው እንዲገኝ ሰው እንዲመጣል ሰው እንዲያይል ፎሎ እንዳገኝ ወይም ላይክ ወይም ቪውም እንዳገኝ እያላችሁ የምትወጡትም ደግሞ ፍቅር ከምንም በላይ ይበልጣል። ተፈቃቅሎ ሰላም ሁሎ ለመኖር አንድነታችን ማሳመሩ የበለጠ ይመስለኛል። በእኛ ለመስማማት መስለኝ፣ ራሻ አስጠነቀቀች። ራሻ ሀሳብ ዛሬ ወጣ። ዜና ተናገረ፣ ፑቲን አይደለ ብዙ ነገር ተናገረ። ስለማን ወጦ ስለዚህ ቀባጠረው ኡስታዝ አቡበከር የሚባል የመንግስት አቃጣሪ እሱን ብሎ ኡስታዝ። እሱ ሙስሊምን አይወክልም። እንደዛ አይነት ሙስሊም አይጠናናቅም። ስለዚህ እሱን አሳልፈን መስጠት ካለብ እንደሱ አይነት ሰዎች ከጠፉ እንደ ዳንኤል ክብረት አይነት የጠፉ እኛ ሰላም እናገኛለን። እነሱ ናቸው ሀገራችን ሰላም እንዳ ቤተክርስቲያንም መስጊድም እንዲቃጠል የሚያደርጉት እነሱ ናቸው። የመጀመሪያ ተጠያቂ መሆን ያለባቸው እነሱ ናቸው። ስለዚህ ማፈር ካለብን እራሳችን የምናወራው ማወቅ ይኖርብናል። ስለዚህ መተራረቡን ትታችሁ ሰላም፣ ፍቅር የሚሰብከውን ሰው መደገፍ የመሰለ ነገር የለም። ስለዚህ ይሄ ይመስለኛል። ሌላውን ያውህቴ የአረብ ሀገር ላይ ተቀምጠሽ በአረበኛ መዳም ያሉትን እንደዚህ የሚያደርጉትን ማወቅ ያለብሽ ነገር ነገ ሀገርሽ ትመልሻለች። ነገ ሀገርሽ ቤተሰቦችሽ አሉ። አንድ እህታችን የሆነ ብቶ ሌላ ጉድ ነው የሚመጣው፣ ሌላ ነገር ነው የሚመጣው። ስለዚህ ምንናገር የአውሮፓ ውስጥ ወጥቼ ብናገር ወይም ደግሞ እዚ ካናዳ የሆነ ነገር ብናገር ወይም እንግሊዝ የሆነ ነገር ብናገር የሆነ ጓደኛ እምነት የተነካ ብሎ የሆነ ነገር ሊያደርገው ይችላል፣ ያለ ወንድማቸው። ስለዚህ ማሳረም ካለብን ሁሉን እኩል በሆነ ነገር እንጂ እሷን ደግፈ እሱን ደግፈ ከዚህ በፊት ብዙዎች ተናግረዋል፣ ብዙዎች ለፍልፈዋል፣ ብዙ ነገር ልጁ የተናገረው የተጻፈውን ተርጉሞ ነው። እስኪ እኔም ትርጓሚ ሆን ወይም ደግሞ የምተረጉበትን አፕሊኬሽን ይዤላችሁ እመጣለሁ። እወቁት በተለይ በተለይ እምነቱ ላይ ያላችሁ ትርጉ ተርጉማችሁ ቁርአናችሁ ማወቅ እንዲሁም ደግሞ የኦርቶዶክስ እምነት ተከታይ ሆናችሁ እንደዚህ ተናገረ ብላችሁ ያ ሰው የትርጓሜ ስህተት ሊኖርበታል። በሱ ገደል ውስጥ እናንተ ማብራችሁ ከገባችሁ ከሚናገረው ወይም ከምናገረው ከኔ አብራችሁ ስህተተኞች መሆናችሁ ማወቅ አለባችሁ። አብሮ ለመኖር ፍቅርን ከዚህ በፊት ላስተማሩን ወርዳችሁ እንደ ወሎ ሕዝብ እዩ፣ እንደ ጎንደር ሕዝብ እዩ። አትረብሹ። በተለይ ከሀገር ውጭ ሆናችሁ ስደት ላይ ያላችሁ እናንተ ናችሁ፣ ሶሻል ሚዲያ ላይ የበጠበጣችሁ። ሀገራችን ሰላም ተቻችሎ ነው ረመዳንም መጣ፣ ጥምቀትም መጣ። አብሮ የሚያሳልፉ ህዝብ ላይ አትበጡት፣ ሰዓት አትቆስቁሱ። ይሄ ሶሻል ሚዲያ ቪውም እና ላይክ ሰብስክራይብ ለማግኘት እያላችሁ ያልሆነ ነገር አትቀባጥሩ። የሄዳችሁ ኮሜንት የሆነ ነገር አትበሉ። እኔ ሙስሊም ነገር ረከኛል አልሐምድሊላሂ እኔ ኦርቶዶክስ ስላደረች እግዚአብሔር ይመስገን። ይሄ ምን አይነት ጥላቻ ነው? እህቴ እኮ ናት። ሰውነት ሰው መሆኗ ይቀድማል ከእምነቱን በፊት ሰው ስለሆነች ምን አይነት መርዝ ነው የተረጨ፣ ነው ከኛ አልፎ የውጭ ሀገር ዜጋ ለእኛ መግለጫ እንዲሰጥ እድሉ እንሰጣለን። አራራ ምን አላለን? ለይተን እናወቅ፣ መጥፎና ጥሩን ለይተን እናወቅ። ስለዚህ መቻሻል ይበለጥ ይመስለኛል። ማውገዝ ካለባችሁ ሶሻል ሚዲያ ለኔ ፎቶዋቸውን ቪዲዮዋቸውን እየቆረጥኩም ሆነ እየጠፋው አመጣል። እንኳን ተመልሼ አመጣው ጨርሻለሁ አለው። ከዛሬ ጀምሮ ማታ እገባበታለሁ። ይቺ ልጅ ግን አረባ ገር ሆናል ለአረበኛ ለአረቦች አሳልፋ የሰጠቻቸው ወይም ደግሞ ለአረቦች ማዳን ቤት የሚሰሩ የኦርቶዶክስ እምነት ተከታዮችን እንደዚህ አድርጓቸው ያለችውን ቃለመጠይቅ ቃለ ምልልስ እለቅላችኋለሁ። አይታችሁ ፍርዱልናት። የምታውቋት እንደውም አሳልፋችሁ መስጠት ያለባችሁ ለህግ እሷን። እንደዚህ አይነት ነቀዞች ናቸው ውስጣችን ያሉ ጉያችን ተቀምጠው እርስ በራሳችን እንድንጣላ የሚያደርጉ። ስለዚህ ማንንም ሳይሆን እኩል የሆነ ደስ የሚል ከበፊቱ ፍቅራችን መመለስ እንኳን ባንችል አንድ የምናደርግበትን ውይይት መፍጠር እንጂ፣ ይሄ ተነስቶ እኔ እንደዚህ ነኝ፣ እኔ ትክክለኛው እምነት ይሄ ነው ትክክል፣ መጀመሪያ እኔ ትክክል ነኝ የሚለውን አስብ እስኪ። ከአላም ከፈጣሪም ከመድረስ በፊት እስኪ ራስን ጠይቀው። ስለዚህ ራሳችንን እንዳስ፣ መጀመሪያ ሰው መሆን ይቀርኛል ሰው ማንነት፣ እምነት ነው። ሶስት ነገር አለ። መጀመሪያ ሰው ሰው መሆንሽ እንዳስ፣ ከዛ ነው ማንነትሽ፣ ከዛ እምነትሽ የሚመጣው እስኪ ሰው መሆናችሁን እንዲሁስ ተዋደ፣ ተፋቀሩ ይደለ በሁለቱ ትዛዝ። ስለዚህ ማፍቀር ከቻች ሰው አይደለሽ። መውደድ ከቻች ራስሽን በሌሎች ውስጥ ሳይሆን በራስሽ ውስጥ እይ። ታገኘዋለች ለማለት ፈልጋል። ይሄን ለማለት ነው የምፈልገው። ይሄ መጥቶ የተናገረው እየቆረጥ እያመጣ መጥፎ መጥፎ ቃላቶችን ይሄ እንደዚህ አለ ጥና ላይ የተጻፈው ይሄ ነው መጽሐፍ ቅዱስ ላይ የተናገረው ይሄ ነው እያለ እነዚህ ሰዎችን እየገባን በሁለቱም እምነት ማውገዝ አለበት። እኩል ይሆን ማቆም ይኖርብናል። ሌሎች ጣልቃ ከገቡ ሌላ እልቅት ነው የሚመጣ። እኛ መጠቀም ያን ነው። እስከዛሬ እንኳን ተጠቅመውብናል። የውጭ ዜጎችም አገር ውስጥም በፖለቲካው እርስ በራሳቸው የምንባለ በሁሉም ነገር አለ። ስለዚህ ልናቆም ይገባል። እኔ ተነስቼ ለምን እምነት የተነሳ ብ ቡግድ የምናገር ልጅ አደለ አለው። ታጠገብ ያሉትን መወዳቸው ማከብራቸው ለእነሱስም ብዙ ነገር ማንፎ ነገር አለ። ኤን ወይ ተነስተሽ ግን ደካማዋን እህትሽን አጠቃለሁ የምትዩው ግን እዚህ ጋር ደካማ ወንድምሽ እንደሚጠቃ ማወቅ አለብሽ። ይሄን ማወቅ እኔ ተነስቼ እኔ አጠቃለሁ ወይም እኔ ከልክ ያለፈ ነገር እናገራለሁ ካልኩ እዛ ጋር እህም ወዳትን እናቴን እህቴን አጣለሁ። ስለዚህ ሁላችንም የምንገባበትን ካወቀን መውጫ አይጠፋብንም። ስለዚህ አነጋገራችን በልክ እናድርገው፣ የምንለጥፈውን ማወቅ አለብን። አንድ ኡስታዝ ወይም አንድ ቄስ፣ አንድ ካህን ተናገረ ብለን እሱን ተከተልን። እነሱም ልክ እንደኛ ሰዎች ናቸው፣ ይሳሳታሉ እነሱም የትናንትናው ጠባሳና የትናንት ጥፋታቸውን ለማረብ ዛሬ ወደድ ባይ ልክ እንደ ኡስታዝ አቡበከር እንደ ዳንኤል ክብረት ስንት ቤተክርስቲያን አቃጠሉ? ስንት ውከት ፈጠሩ? በጥምቀት ላይ ስንት ሰው ነው የሞተው? መስጊድ ላይ ስንት ሰው ነው? ጁማ እንዳይሰገድ፣ ኢጃብ እንዳይለበስ ብዙ ነገር የፈጠሩት በመቀሌም በምሉ እነሱ ናቸው። አንድ እህት ኢጃብ ለበሰች ማለት ለእሷ ክብር ነው። ሴት ልጅ ሽፍን ስትል አከብራለሁ፣ እወዳለሁ ሴት ልጅ ከሁሉም ነገር ስትቆጠር ያንን ነገር ማሰብ አለብን፣ እና እባካችሁ በሰውኛ እናስበው። ከዚህ በፊት የተጋደን የሞቱት ይበቃ። ሳይገባን ብዙ ነገር ያለ ነው ከኔ ተራስ ብዙ ቀባጥር ያለ ብዙ ነገር ብዬ ሊሆን ይችላል። ሳይገባ ሳላቅም እምነት ምን እንደሆነ ሳላቅ የማይሆን ሰው እየተከተልኩ። ስለዚህ ኮሜንት የምትስኮምቱ ሰዎች ከቲክቶክ እያያችሁ አንድ ሰው አበደ ብለን እሱን መከተል የለብንም። ቆም ብለን እናስብ። ሐራምና ሀላል እንደነው፣ ፕሊስ እባካችሁ ጥሩ አይደለም። ጥሩ ነገር አይደለም። ይህ እንደዚህ እንደዚህ እንደዚህ እምነት እንጂ ሰውነት አልቀየረውም። የወደደውን አን ማምነት ይችላል። ምኑ ምንናች ነው? ለምንድነው ወደኋላ የምንመለሰው? እኔ መወዳት ማገባት ሌላ እምነት ተከታይ ብትሆን እኮ ቤተሰቦች አይተው ከዚህ በፊት የሚሰጡኝ እኮ ነው ወሎ ላይ ሸህ ሁሴን ጋር ሂዱ፣ ጎንደር ላይ ሂዱ። አርባ አራት ታቦት ላይ ተዋዶ ተፋቅሮ አንዱ ጭራሽ ጭራ ተጋብቶ ነው የሚኖረው አሉና እንደማይሆን ነገር አትሁኑ ለማለት ነው የምፈልገው። መኖር ካለብን እንኖር ማለት እፈልጋለሁ። ስለዚህ እባካቸው አትረብሹ እንኖርበት። እነዚህ ልጆች እንግዲህ ቪዲዮዋቸውን እየመጣሉ ልናጥፋቸው የሚገባ ሶሻል ሚዲያ ላይ በሁለቱም እምነት እየመጡ የራሳቸው ከራሳቸው እምነት ውጭ ሀሳብና ንጽጽር እያሉ የሚሰጡትን ሰዎች ማጥፋት ይኖርብናል። እነሱ ከጠፉ እነሱ ሌላ ሀገር ሆኖ ሀገር ውስጥ የሚበጠብጡ እኛን ሰላም የሚያሳጡ አሳልፎ ለሌላ ዜጎች የሚሰጡን እነዚህ ሶሻል ሚዲያ አለ። ትናንት ስልክ የሌላቸው እጃችን ለሀገር ወጥቶ ስልክ የያዙ ልጆች ናቸው። ሀገር ቤት ያሉት እንደዚህ ያደርጉ እንደዚህ አደርጉ ወይም ሀገር ቤት ያለችው እንደዚ እንደዛ ያደርጉ። ስለዚህ አፍ እንቀመጥ፣ ጥሩ አይደለም ለማለት ፈልጋለሁ። መልካም ለተሰንበት ስለመጣችሁ ስላየኋችሁ ደስ ብሎኛል። ሰላም ሁኑልኝ። መልካም ቀን እላለሁ። ማታ ግን ቪዲዮውን እለቀዋለሁ ወይ ይዘላችሁ ገባለሁ። በዛ ሁላችሁም ከላይ ወጠን ሀሳብ እንሰጥበት እፈልጋለሁ። ይህን ርዕስ ሁላችሁትም ሁላችሁም ርዕስ አድርጋችሁት አጀንዳ አድርጋችሁት ግቡ። የፑቲን ወይም ደግሞ የፑቲን መግለጫ ኡስታዝ አቡበከርን አሳልፈን መስጠት ማለት አንድ ወንድማችን ወንጀለኛ ነው ብለን ማንኛውም ምለት ሚያስቆም እሱም ከዚህ ጥፋቱ ከዚህ በፊትም ከጥፋቱ አልታረብም ዛሬም የበለጠ ጥፋት አመጣ። እሱ በሰጠው መግለጫ ነው። ሁሉም መቀባበያ ርዕሳችሁን እዩ። ታምኔታችሁን እዩት። ብዙ ነገር ነው የሚያስጠላው ስታየው። ኦርቶዶክስ እንደዚህ ጥላቻ የኦርቶዶክስ እናምን ምን አደረገ? መጥፎዎችኛ እንዲህ ስንት ሚሊዮን ሕዝብ የሚከተለው የኦርቶዶክስ እምነት የእስልምና እምነት በእኔና በአንቺ ተራ ሰው መንቋሸሽ ምን የሚሉት ማንን እናኛ አንድ ኡስታዝ ምን ተራ ኡስታዝ አንድ ካህን ቄስ፣ ተራ ቄስ ለኛ ቦታውን ይልቀቁልን። እኛ ኮነ ነገ የምንረከቡ እኛ ልጆች ነን አይደል በቃቸው። ከጃጁ መናገር ከቴክኖሎጂ ጋር አብረው እኩል መራመድ ያልቻሉ ማስወገድ፣ ከስራ ማስወጣት። እንዲህ እንትን ክፍለ ዘመን ያለፈውን መጥቶ የሚበጠብጡ እንደዚህ እንደዚህ፣ ያስ በራስ ተመታ ያውቃል ኢትዮጵያ ውስጥ

ስለዚህ የፑቲን መግለጫ አብይ አህመድ ምን እንደሚል አብረን እንሰማዋለን። አሳልፎ ሊሰጠው ይችላል ወይስ እሱ ሰላም ሊያመጣ ይችላል? አያቸው አይደል? የሌላ ሀገር ዜጎች እንዲነሱ ነገር ደግሞ ኢራቅ ወይም ደግሞ ሳውዲ ላይ ይነስታል። ይሄ ነገር ደግሞ ብዙ ነገር ርቀት ይመጣል። እምነት ዓለም ላይ ነው ያለ። ሁሉም ሰው እንደ ኢትዮጵያ አይደለም። በእምነቱ አይደራድርም፣ የትም ቦታ ላይ የትም ቦታ ላይ ባደረኩት ነገር አሁን አንቺ ወጠሽ እኔ ለጥፍ የወጣሁትን አንድ የእስልምና እምነት የሚያንቋሽሽ ነገር ብናገር እኔ ከግባ ግብት ጉሮሮን ያንቀው፣ ለፍርድ ያቀርብ። እንደ ኢትዮጵያ አይደለም ይገደል ብሎ ወይም ለጥፎ የሚወጣ አይደለም። አንድ ሰካራም ዘልዛል፣ ቄስና ሰካራም ዘልዛል። ኡስታዝ በቂማ በጫት መርቅ ነው ወጥቶ የሚናገር አይደለም። እዩት እስኪ ገብታችሁ ምን እንደሚለቁ የሚናገሩትን የማያውቁ እነዚህ ናቸው። እምነታችን እንግዲህ ከእነሱ የአላህን ወይም የፈጣሪን ቃል የምንጠበቅ ኡስታዝ ወይም ቄስ ተብዮ እነሱ ራሱ መቼ ያወቁትና ስለዚህ ልናስቆማቸው ይገባል። መጀመሪያ ሶሻል ሚዲያ ላይ ንስጥር እያሉ ወይም ደግሞ የሌላን እምነት መስበክ ካለባቸው ቁራን ማስቀራት ካለባቸው ማስተማር ስላለባቸው ስለ ቁራን መጽሐፍ ቅዱስ ማስተማር ስለ ራሱ እምነት እንጂ ስለሌላ እምነት የሚያስተማርን ወይም ደግሞ የሚናገሩት ሰዎች ማውገስ ይኖርብናል እንጂ ነገ ወጣሽ አንቺ እንደዚህ ብትያለች የመኝኝ ያያወጣው የሌለ ነው የምናገረው እኔ የምቀየራ ነው የማልደራደርበት እምነቴ ስለሆነ ማንም ሰው ማንም ስለዚህ ልናስብበት ይገባል። ማንም ሰው መጥቶ እንዲፈነጭ እድል አልሰጠውም። ማንም ማንም ወንስ ለምን እዚህ አብረኛ ያደግከዋቶኝ ያለኝ ይቀረኝ በህይወት አለኝ የምለው እስከዚህ ሰዓት የሚያኖረኝ እምነት ነው። ልክ እንደዛው አንችን የሚያኖርሽ ልክ እንደዛው። ስለዚህ የራስሽን እምነት እንድትወጅ የራስሽን እምነት እንድሸበር ይህንን እንድታከብር ምሳሌ የሰጦች ከጎንደር እና ከወሎ ህዝብ ተማሩ። ይሄ የአረብ ሀገር ነው ያለሁት፣ አረብ አገር አረብ እንጂ እስልምናን ይከተላል ማለት አለ። የኢትዮጵያ እስልምና ሌላ አለም ላይ ውስጥ የማይገኝ ልዩ ነው። ተቻችሎ አንድነት በፍቅር የሚኖር ኦርቶዶክስ። ልክ እንደዛ ሳውዲ ስለሆን አረብ ስለሆኑ ሙስሊም ናቸው ብለሽ ራስሽን የምታውቂው ሳውዲ ላይ ብዙ ኦርቶዶክሶችም አሉ። ራሻ እንኳን የለም ቢባል ሙስሊም የሚኖር ። ስለዚህ ብንከባበር የመለቀ ርቀት እንሄዳለን ብዬ አስባለሁ። ማንም አፉ እንዲከፍተ አትፍቀዱ። ዝም ሲባል ደግሞ ከልክ ያለፈ ማሾፍ፣ መቀለጃ፣ እንደዚህ እንደዚህ የማይጠራ ለአንደበት እንኳን የሚቀፍ ነገር እየወጡ ሲናገሩ በጣም አይተናል፣ እና ማስቆም ይኖርብናል። አትፍሩ። ከራሳችሁ በላይ እምነታችሁን አስቀድሙ። ይህን ማለት ነው። ሰለ ሰላም አሉ። ቴንክ ዩ